ሰላም የተወደዳችሁ የማዕድ ቤተሰቦች፣ ሰዎች በያላችሁበት የዓለም ዳርቻ አክብሮታዊ ሰላም ይድረሳችሁ። ዛሬ የድንብላል አስደናቂ ጥቅሞች በተለይ ለጉበት ጤና ስላለው አስደናቂ ጠቀሜታ የምንነጋገርበት ልዩ ፕሮግራም ይዤላችሁ ቀርቤያለሁ። ብዙዎቻችንን የድንብላል መዓዛና ጣዕም በምግብ ማጣፈጫነት ብናውቀውም ከዚህ የዘለለ ለጤናችን በተለይ ለጉበታችን ያለው ጥቅም የምናውቀው ጥቂቶች ነን። ጉበት የሰውነታችን ዋና ማጣሪያ፣ ከ2000 በላይ የሆኑ ተግባራትን የሚያከናውን ወሳኝ አካል ነው። ታዲያ ይህን ውድ አካል እንዴት እንጠብቀው? መልሱ ድንብላል ውስጥ አለ። መጀመሪያ የጉበት አስፈላጊነት በጥቂቱ እንመልከት። ጉበት በሰውነታችን ውስጥ ትልቁ የውስጥ አካል ሲሆን ከጨጓራችን በስተቀኝ በኩል ይገኛል። ዋና ዋና ተግባሮቹ ምንድን ናቸው? መርዛማ ንጥረ ነገሮችን ማስወገድ ወይም ዲቶፍኬሽን፣ የምንመገበው ምግብ፣ የምንተነፍሰው አየር፣ የምንወስዳቸው መድኃኒቶች ውስጥ የሚገኙ መርዛማ ነገሮችን በማጣራት ከሰውነት ያስወግዳል። ኃይል ማምረትና ማከማቸት፣ ስኳርን ወደ ግልቁስ በመቀየር ለሰውነታችን ኃይል ይሰጣል። እንዲሁም ትርፍ ኃይልን ለዋላ አገልግሎት ያከማቻል። የምግብ መፈጨት ማገዝ ሐሞትን በማምረት ስብ የያዙ ምግቦችን እንዲፈጭ ይረዳል። ፕሮቲን ማምረት ደም እንዲረጋ የማያደርጉ እና ለበሽታ የመከላከል አቅም ወሳኝ የሆኑ ፕሮቲኖችን ያመርታል። ቫይታሚኖችና ማዕድናትን ማከማቸት ቫይታሚን ኤ፣ ዲ፣ ኬ እና ቢ12 እንዲሁም ብረትን ያከማቻል። እንግዲህ ይህ ሁሉ ተግባር በአግባቡ እንዲከናወን ጉበታችን ጤናማ መሆን አለበት። የጉበት ጤና ሲጓደል ግን ሰውነታችን በአጠቃላይ ይጎዳል። አሁን ወደ ዋናው ርዕሳችን ድንብላል እንመለስ። ድንብላል በሳይንሳዊ ስሙ ኮሪደርም ስቲቨን በመባል ይታወቃል። የድንብላል ቅጠሎችና ፍሬዎች ለብዙ ዘመናት በተለያዩ ባህላዊ መድኃኒቶች ውስጥ ሲያገለግሉ ቆይተዋል። ታዲያ ለጉበት የሚሰጠው ጥቅም ምንድን ነው? ጉበት ከመመረዝ መከላከል፣ ሄፖቶ ፕሮቴክቲቭ። በድንብላል ውስጥ የሚገኙ ኃይለኛ አንቲኦክሲደንቶች የጉበት ሴሎችን ከኬሚካል ጉዳትና ከፍሪ ራዲካልስ ይከላከላሉ። እነዚህ ፍላዮኖዲስ፣ ፌኖሊክ አሲድ እና ቫይታሚን ሲ ያካትታሉ። የስብ ክምችትን መቀነስ ወይም አንቲፋቲ ሊቨር ኢፌክት ስብ የሰበሰበ ጉበት ወይም ፋቲ ሊቨር ሊዝስ የዘመናችን ትልቁ የጤና ችግር አንዱ ነው። ድምብላል በጉበት ውስጥ የስብ ክምችትን በመቀነስ የጉበት ጤና ይደግፋል። አንዳንድ ጥናቶች እንደሚያሳዩት ድምብላል የኮሌስትሮልና የታክሪ ስራይድ መጠን በመቀነስ ለጉበት ጤና አስተዋጽኦ ያደርጋል። የሐሞት ምርትን ማሳደግ ድንብላል የሐሞት ምርትን በማነቃቀስ ምግብ በተለይ ስብ የያዙ ምግቦች እንዲፈጭ ያግዛል። ይህም የጉበት ጫና በመቀነስ በተቻለ ሁኔታ እንዲሰራ ያስችለዋል። መርዛማ ነገሮችን ማስወገድ ዲቶክሲፊኬሽን ሳፖርት፣ በድንብላል ውስጥ የሚገኙ ክፍሎችን ሰውነት መርዛማ ነገሮችን በተሻለ ሁኔታ እንዲያስወግድ ያግዛል። በተለይም ከባድ ብረቶችን ሄቪ ሜታልስ፣ እንደ እርሳስና ሜርኩሪ ያሉትን ከሰውነት ለማስወገድ ይረዳል። ጸረ ብግነት ባህሪ ወይም አንቲፍላማቶሪ፣ ድንብላልን የጉበት ብግነትን ኢንፍላሜሽን በመቀነስ ጉዳት እንዳይደርስበት ይከላከላል። ስር የሰደደ ብግነት ለብዙ የጉበት በሽታዎች ዋነኛ መንስኤ ነው። የምግብ መፈጨት ማሻሻል፣ ጤናማ የምግብ መፈጨት ለጉበት ጤና ወሳኝ ነው። ድንብላልን የሆድ ቁርጠትን የጋዝ ክምችትን እና የወድ ድርቀትን በመቀነስ የምግብ መፈጨት ስርዓትን ያሻሽላል። እንግዲህ ድንብላልን ለጉበታችን ያለው ጥቅም ከተመለከትን አሁንስ እንዴት በአግባቡ ልንጠቀመው እንችላለን? በርካታ የአጠቃቀም ዘዴዎች አሉት። አንድ የሻይ ማንኪያ የደረቀ የድንብላል ፍሬ ወይም ጥቂት የድንብላል ቅጠል በአንድ ኩባያ የፈላ ውሃ ላይ ይጨምሩ። ከአምስት እስከ አስር ደቂቃ አፍልከው ያጣሩ። የተከተፉ ትኩስ የድንብላል ቅጠላቅጠሎችን በሰላጣ፣ በሾርባ፣ በወጥ፣ በምስር ክክ እና በሌሎችን ምግቦች ላይ በመጨመር መጠቀም ይችላሉ። ይህ ለምግቦ ልዩ መዓዛ ከመስጠቱ በላይ የጤና ጥቅሞችን እንዲያገኙ ይረዳውታል። የድንብላል ፍሬ ወይም የተፈጨ የደረቀውን የድንብላል ፍሬ ፈጭተው በምግቦ ውስጥ እንደ ቅመም መጠቀም ይችላሉ። በተለይ ለጥራጥሬዎች፣ ለስጋ ወጥ እና ለአትክልት ምግቦች ጥሩ ነው። አንድ ፍኝ የድንብላል ቅጠል ከአንድ ብርጭቆ ውሃ ጋር በአንድ ላይ በመፍጨት ያዘጋጁ። ከፈለጉ ግማሽ ሎሚና ትንሽ ዝንጅብል መጨመር ይችላሉ። አጠቃቀሙ፣ በባዶ ሆድ ጠዋት ጠዋት መጠጣት የጉበትን የማጽዳት ሂደት ያግዛል። የድንብላል ዘይት ኢሴሽያል ኦይል። ይህንን ዘይት በውሃ ውስጥ በማቅለት ወይም ከአገልግሎት አቅራቢ ዘይት ካሬር ኦይል ጋር በመቀላቀል በቆዳ ላይ ማሸት ይቻላል። ሆኖም የድንብላል ዘይት በጣም ኃይለኛ ስለሆነ በጥንቃቄና ከባለሙያ ምክር ጋር መጠቀም ይመከራል። ለውስጥ አገልግሎት አይመከርም። አንዳንድ ሰዎች ለድንብላል አለርጂ ሊኖራቸው ይችላል። ለመጀመሪያ ጊዜ ሲጠቀሙ አነስተኛ መጠን በመውሰድ ምላሹን ይመልከቱ። መድሃኒት የሚወስዱ ሰዎች የደምስ ስኳር የሚቀንሱ፣ የደም መርጋትን የሚከላከሉ ወይም የደም ግፊትን መድኃኒት የሚወስዱ ሰዎች ድንብላልን በብዛት ከመጠቀማቸው በፊት ከሐኪም ጋር መመካከር አለባቸው። እርጉዝና የሚያጠቡ ሴቶች በእነዚህ ጊዜያት የድንብላልን ከመጠን ያለፈ አጠቃቀም በተመለከተ የተሟላ ጥናት ስለሌለ ጥንቃቄ ማድረግ ወይም ሐኪም ማማከር ተገቢ ነው። ትኩስ ድንብላል ከደረቀው የበለጠ አንቲኦክስደንት ሊዝ ስለሚችል በተቻለ መጠን ትኩስ የሆነውን መጠቀም ይመከራል። ከመጠቀማችን በፊት በደንብ በውሃ ማጠብ ያስፈልጋል። ድንብላል በአመጋገባችን ውስጥ በማካተት የጉበታችንን ጤናችንን ከመጠበቅ ባሻገር ለአጠቃላይ ጤንነታችን ብዙ አስተዋጽኦ ያደርጋል። የደምና የስኳር ቁጥጥር ድንብላል የደም ስኳር መጠንን ለመቀነስ እንዲረዳ አንዳንድ ጥናቶች ያሳያሉ። የልብ ጤና የኮሌስትሮል መጠን በመቀነስ ለልብ ጤና ጠቃሚ ነው። የምግብ መመረዝ መከላከል በውስጡ ባሉት ጸረ ባክቴሪያ ባህሪያት ምክንያት የምግብ መመረዝን ለመከላከል ይረዳል። የቆዳና የጤና የቆዳ ኢንፌክሽኖች እና ብግነት ለመቀነስ ይረዳል። እንግዲህ ውድ ተመልካቾቻችን ድንብላል ለጉበት ጤናና ለአጠቃላይ ሰውነት ያለው ጥቅም ከምናስበው በላይ መሆኑን ተመልክተናል። ይህንን እጽዋት በዕለት ተዕለት ሕይወታችን ውስጥ በማካተት ጤናማ ጉበትን በመያዝ ጤናማ ሕይወትን መምራት እንችላለን። ዋናው ቁም ነገር ተፈጥሮ የሰጠችንን ይህ ውድ ስጦታ በአግባቡ መጠቀም ነው። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ይህንን ጠቃሚ መረጃ ለሌሎች ጓደኞቻችሁ እና ቤተሰቦቻችሁ እንዲደርስ ሼር አድርጉት። እንዲሁም ለተጨማሪ ጠቃሚ የጤና መረጃዎች ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸርን ሰብት